ይህ እጅግ በጣም አደገኛ የሆነ ትምህርት ነው። ያቺ ያዕቆብ ያያት መሰላል፣ ያች አስታራቂኝ፣ ያቺ ብዛ። ስለዚህ በገዛ ደሙ በገዛ ስጋው ነው ያዳነን እንጂ በማርያም ስጋና በማርያም ደም አይደለም ያዳነን። አንቺ ቤዛ፣ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው። ለዚህ ነው ወንጌል ለኦርቶዶክሳውያን ያስፈልጋል የምንለው። ደስ ይበልህ ቤዛ፣ እናት መታረቂያ፣ እናት ወደ መጽሐፉ ሀሳብ ተመለሱ። ወደ ሐዋርያቱ ትምህርት ተመለሱ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እና ፍርሳ ላይ እንሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሐሰት ትምህርቶችን በእግዚአብሔር ቃል እውቀት የምናፈርስበት መርሃ ግብራችን ነው። ሰሞኑን በተከታታይ ከማርያም የዓለም ቤዛ አይደለችም ከሚለው ሀሳብ ጋር ተገናኝቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች፣ መምህራኖች፣ ጳጳሳቶች በዚህ ጉዳይ ላይ የሚሰጡትን ምላሽ ወደ እናንተ እያደረስን የሚያስተምሩትን ኢ መጽሐፍ ቅዱሳዊ አስተምሮችን ደግሞ በእግዚአብሔር ቃል እውቀት እያፈረስን እንገኛለን። እንግዲህ መጽሐፍ ሲናገር ክፎች በክፋታቸው እየባሱ ይሄዳሉ እንደሚል እነዚህም ሰዎች በትምህርታቸው እየባሱ የስህተት ትምህርትን እያስተማሩ ይገኛሉ። እንግዲህ ሰሞኑን ከሰማናቸው በጣም አስደንጋጭና ልክ ካልሆኑ አስተምሮቶች መካከል የተሰቀለው ስጋ የማርያም ስጋ ነው የሚል አስተምሮ ይገኝበታል። በተለይም ስክሪኑ ላይ እንደምታዩት የተሰጠው ርዕስ ምን የሚል ነው? ድንግል ማርያም ቀራኔው ከልጇ ጋር ተሰቅላለች የሚል ርዕስን ይዘው ያስተማሩ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቆሞስ አሉ። ንብረ እድ ቆሞስ አባ ዮሐንስ፣ የተሰኘው እንግዲህ የቤተክርስቲያኒቷ አገልጋይ በቤተ ክርስቲያኗ አውደ ምረት ላይ ከኋላ እንደምታዩት ጳጳስ አሉ፣ የቤተ ክርስቲያኗ ሊቃውንቶች አሉ፣ ታቦት ቁሟል። እንግዲህ በዚህ በእነሱ መካከል ሆነው የተሰቀለው ስጋ የማርያም ስጋ ነው በማለት ኢ ክርስቲያናዊ የሆነ አስተምሮን ሲያስተምሩ ለመስማት ችለናል። እስቲ ከራሳቸው አንደበት የተናገሩትን ሰምተን እንመለስ። ቀራንዮ አደባባይ ስትመጡ ከመስቀሉ ስር

ከመስቀሉ ስር ማርያምን ታገኛላችሁ ያቺ መሰላል አሉ ያዕቆብ ያያት ያቺ መሰላል። እንግዲህ ስብከታቸው ላይ እንደ መነሻ አድርጎ ሲናገሩ የነበሩት ሀሳብ የያዕቆብን መሰላል ነበር እና ያ ያዕቆብ ያየው መሰላል ድንግል ማርያም ነች የሚል ሀሳብን ሲያንጸባርቁ እየሰማናቸው እንገኛለን በተለይም ያ መሰላል ያቆብ ያየው መሰላል የምናገኘው በዚህ በኦሪዘ ፍጥረት ምዕራፍ 28 ቁጥር 12 ላይ ነው። ህልምም አለመ እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር የሚል ቃል እናገኛለን። ይህንን ነው እንግዲህ ያ መሰላል እንግዲህ ከምድር እስከ ሰማይ የተተከለ ነው። ሰማይና ምድርን ያገናኘ መሰላል ነው። ስለዚህ ያ መሰላል ማርያም ነች። በእርሱ አማካኝነት ከእግዚአብሔር ጋር ታርቀንባታል። ሰማይና ምድር ተስማምቶባታል። የሚል ሀሳብን ነው እንግዲህ መምሩ የሚያስተምሩት። ግን ይሄ ትምህርታቸው ልክ ነው ይካል ልክ አይደለም። ያ መሰላል የሚያሳየው ማንን ነው ከተባለ ጌታችን ኢየሱስ ክርስቶስን ነው። ራሱ ጌታ ምን ብሎ ተናግሯል ስንል ዮሐንስ ወንጌል ምዕራፍ አንድ ቁጥር ሀምሳ ሁለት ላይ እንደዚህ ይላል። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው በማለት ይናገራል። ስለዚህ ያ መሰላል፣ ያዕቆብ ያየው መሰላል፣ ከምድር እስከ ሰማይ ተዘርግቶ የነበረው መሰላል የሚያሳየው ጌታ ኢየሱስን ነው። ለምን ከተባለ ምድርና ሰማይ የታረቁበት፣ ሰውና እግዚአብሔር የተስማሙበት መካከለኛችን አንድ ነው። ሐዋርያው ጳውሎስ አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 5 ላይ እንደተናገረ በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው በማለት ነው የተናገረው። ስለዚህ ሰውና እግዚአብሔር የተስማማንበት የታረቅንበት መታረቂያችን፣ ሰማይና ምድር ደግሞ የተገናኙበት መሰላላችን ጌታችን ኢየሱስ ክርስቶስ ብቻ ነው። እኚህ መምህር ግን ያ መሰላል ማርያም ናት በማለት ተናገሩ። ከዛም በመቀጠል ደግሞ እንደዚህ ያሉ ያች አስታራቂ ያች ቤዛ አስታራቂያችን ናት በማለት ሰማናቸው። ከዛስ ቤዛችን ናት በማለት ሰማናቸው። ግን ለዚህ ትምህርታቸው መጽሐፍ ቅዱሳዊ ድጋፍ አላቸው ወይ? የላቸውም። ከመጽሐፍ ቅዱስ የጠቀሱት ምዕራፍና ቁጥር ነበረ ወይ? የለም አልጠቀሱም። ስለዚህ ሀሳባቸው ከራሳቸው አፍልቆ የተናገሩት ነው እንጂ ሐዋርያቶች ያስተማሩት መጽሐፍ ቅዱስ የሚያውቀው ትምህርት አይደለም፣ የሚያውቀው ትምህርት አይደለም። ማርያም አስታራቂ ነች፣ ማርያም ቤዛ ነች የሚለው ትምህርት ኢ መጽሐፍ ቅዱሳዊ ትምህርት ነው። ግን ይህ ትምህርት እየከፋ እየከፋ መጥቶ ምን ወደሚል ሀሳብ መጣ። መስቀል ላይ የዋለው የድንግል ማርያም ስጋ ነው ማን መሰለ ቤዛ የሆነል በማለት ተናገሩ። ይህ እጅግ በጣም አደገኛ የሆነ ትምህርት ነው የሚያስወግስ ትምህርት መሆን ነበረበት። ግን ቤተ ክርስቲያኒቷ እንደነዚህ አይነት ትምህርቶችን አታወግዝም፣ ዝም ነው የምትለው። እንግዲህ በድፍረት እስቲ እንስማቸው በድጋሚ ምን እንዳሉት። ቀራኒዋ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያች መሰላል ያቺ ያዕቆብ ያያት መሰላል ያች አስታራቂ ያቺ ቢዛ አቺ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት፣ አለኝታህ ናት። እለት እለት ሰዓሊ ለነ ቅድስት በል። አዎ በጣም ነው የሚያሳዝነው። መስቀል ላይ የዋለው የድንግል ማርያም ስጋ ነው በማለት ተናገሩ። መስቀል ላይ የተሰቀለው የድንግል ማርያም ስጋ ነው። ድንግል ማርያም ቀራንዮ ከልጇ ጋራ ተሰቅላለች ብሎ አስተማሩ። እንግዲህ ይሄ በጣም ያሳዝናል። ምንም እንኳን ቃል ስጋ ሲሆን ስጋን ገንዘብ ያደረገው ከድንግል ማርያም ቢሆንም ስጋን የተካፈለው ከማርያም ቢሆንም ያ ስጋ ግን የማን ነው? የኢየሱስ ነው። የኢየሱስ ነው። መስቀል ላይ የተሰቀለው ስጋ የማን ነው? የኢየሱስ ክርስቶስ ስጋ ነው። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል ከተባለ የእብራውያን መልእክት ላይ አንድ አሳብ ማንበብ እንችላለን የእብራውያን መልእክት ምዕራፍ አምስት ቁጥር ሰባት ላይ እንደዚህ ይላል እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእምባ ጋራ ጸሎትና ምልጃን አቀረበ እግዚአብሔርንም ስለመፍራቱ ተሰማለት ይላል በምን ወራት በስጋ ወራት ስለዚህ በገዛ ደሙ በገዛ ስጋው ነው ያዳነን እንጂ በማርያም ሥጋና በማርያም ደም አይደለም ያዳነን። የዳነው በኢየሱስ ክርስቶስ የመሥዋዕት ሥራ ነው። ስጋው የራሱ ነው። ከእሷ ከተካፈለ በኋላ ያ ስጋ የእሱ ነው። ይሄ ስጋ የእኔ እንደሆነ ሁሉ የእናቴ እንዳለ ሆነ ሁሉ ከእሷ ከተካፈልኩ በኋላ የእኔ ተብሎ እንደሚጠራው ሁሉ መስቀል ላይም የዋለው የኢየሱስ ስጋ ነው እንጂ የማርያም ስጋ በጭራሽ አይደለም፣ በጭራሽ አይደለም። ስለዚህ እንደነዚህ አይነት ትምህርቶች በኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምረት ላይ እየተሰጡ ህዝቡን ወደ ገሃነም እየመሩት ስለሆነ እኛ የማፍረሱን ስራ እንቀጥላለን ማለት ነው። ለዚህ ነው ወንጌል ለኦርቶዶክሳውያን ያስፈልጋል። ምንለው ያስፈልጋል የማርያም ስጋ ነው የተሰቀለው የሚል ትምህርት ኢ ክርስቲያናዊ የሆነ ትምህርት ነው የሚያስወግዝ ኑፋቄ የሞላበት ትምህርት መሆኑን ልንገነዘብ ያስፈልጋል። እንግዲህ በዚህ ትምህርት ላይ ሲኖዶሱ ምን ሊል ይችላል? በዚህ ትምህርት ላይ የሊቃውንቱ ጉባኤ ልክ የአቡነ ገብርኤልን ትምህርት ልክ አይደለም ብሎ እንደተናገረ ይህንንም ትምህርት ልክ አይደለም የማለት አቅሙ ይኖራቸዋል። በቅርቡ የምናየው ጉዳይ ይሆናል ብዬ ተስፋ አድርጋለሁ። ስለዚህ ወደ መጽሐፉ ሀሳብ ተመለሱ፣ ወደ ሐዋርያቱ ትምህርት ተመለሱ። የአብ ፍቅር፣ የወልቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።